ብሮትና ትሕትና እንጠይቃለን። እስካሁን ላደረጋችሁት ድጋፍ፣ ማበርታት የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞ በዚህ ሰዓት ዳግም ከእናንተ ጋር ስለ ተገናኘን እጅግ በጣም ደስ ብሎናል። የተወሰኑ አዳዲስ በዚህ ሰዓት ላይ የወጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በአብዛኛው ጉዳዮቹ ከማንቸስተር ዩናይትድ ጋር ይያያዛሉ። የመጀመሪያው በጣም በቅርብ ሰዓት የወጣው የማንቸስተር ዩናይትድን የባለቤትነት ድርሻ 28.94 በመቶ የገዙት ሰርጂም ራት ክሊፍ ከሰንዴ ታይምስ ጋራ ቃለ ምልልስ አድርገው ነበር እና በዛ ቃለ ምልልሳቸው ወቅት ያነሱት ሀሳብ የብዙ ሚዲያዎችን ትኩረት ስቧል። እንግዲህ ማንቸስተር ዩናይትድ ምን አይነት ሁኔታ ውስጥ በሜዳ ውስጥ ምን አይነት ሁኔታ ውስጥ ከሜዳ ውጪ እንዳለ ብዙዎቻችን እናውቃለን። ታዲያ ሰሞኑን የሚዲያን ትኩረት ማንቸስተር ዩናይትድ በተለያዩ ምክንያቶች ስቧል። የመጀመሪያው ለምሳሌ በቅርብ የተነገረው ሁለት ቢሊየን ፓውንድ የሚያወጣው መቶ ሺህ ያህል ተመልካቾችን የሚያስተናግደው በአምስት ዓመት ውስጥ ተገንብቶ ይጠናቀቃል የተባለው አዲሱ የማንቸስተር ዩናይትድ ስቴዲየም አለ። ይህንን ስቴዲየም ግንባታ ይፋ ከተደረገ ጀምሮ በዩናይትድ ኪንግደም የመጀመሪያው ግዙፉ ትልቁ ስቴዲየም ይሆናል፣ በአውሮፓ ሁለተኛ በዓለም ላይም በፋሲሊቲ ደረጃ በጣም ግዙፉ ስቴዲየም የኛ ነው የሚል ስሜት ለማንቸስተር ናይትድ ደጋፊዎች የፈጠረውን ያህል ለዩናይትድ ኪንግደም ኢኮኖሚም ትልቅ አስተዋጽኦ ስለሚያደርግ ሚዲያዎች የተለየ ትኩረት ሰጥተውታል። ይህንን ስቴዲየም ስለ መገንባት ይፋ ከመደረጉ ቀደም ብሎ ደግሞ እኚሁ ሰው ሰር ጅም ራትክሊፍ በቢቢሲ በተለያዩ ጉዳዮች ላይ ሀሳባቸውን ሰጥተዋል። ምን ልክ አደረጉ፣ ምን ተሳሳቱ፣ የትኛው ስህተት ይቆጫቸዋል፣ ይጸጽታቸዋል፣ ማንችስተር ዩናይትድን ወደፊት ይዞ ከመጓዝ አንጻር ምን ላይ የበለጠ ትኩረት ያደርጋሉ፣ በቀጣይ ጊዜያቶች የሚለውን በዝርዝር ነው ሲናገሩ ወይም ሲያነሱ የነበረው። ያን ጊዜም ታዲያ የሰር ጂም ራትክሊፍና የቢቢሲ ቃለ ምልልስ የብዙ ሚዲያዎችን ትኩረት ሳበ፣ በተለያየ አንግል ታየ። ይህንን በኋላ ላይ ደግሞ እንደገና ሮይ ኪንን በተመለከተ እንደዚሁም የሰርጂም ራትክሊፍን የቢቢሲ ኢንተርቪው በተመለከተ የአሁኑ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ የተናገረው ነገር ስላለ ትንሽ ቆይተን እሱን እናነሳለን። አሁን ደግሞ እኚሁ ሰው ሰርጂም ራትክሊፍ ከሰንዴ ታይምስ ጋር ቆይታ አደረጉና እንደገና ሌላ መነጋገሪያ ርዕስ ሰጡን። እሱን በተመለከተ ቀዳሚ መረጃችን ልናደርገው ነው። እንደምታስታውሱት የግሌዘር ቤተሰቦች ማንቸስተር ዩናይትድን በባለቤትነት የገዙት እንደ ኤሮፓን አቆጣጠር 2005 ላይ ነው። ታዲያ በኋላ ማንቸስተር ዩናይትድን በማስያዣነት ተጠቅመው ገንዘብ ተበደሩ። ይሄ የማንቸስተር ዩናይትድንና የግሌዘር ቤተሰቦችን ግንኙነት መጀመሪያ ላይ ያሻከረው ይሄ ነው። እውነት ለመናገር አሻከረው፣ ጥሩ ያልሆነ ስሜትን ፈጠረ። እነዚህ ሰዎች የመጡት ለክለቡ ካላቸው ፍቅር ክለቡን ውጤታማ በማድረግ ተጠቃሚ ለመሆን ነው ወይንስ ማንቸስተር ዩናይትድን እንደ አንድ የቢዝነስ ኢንቲቲ አይተው ከማንቸስተር ዩናይትድ ስለሚጠቀሙት ጥቅም ብቻ የሚያስቡ ስለ ማንቸስተር ዩናይትድ ታሪክ፣ ስለ ደጋፊዎቹ ስሜት፣ ማንቸስተር ዩናይትድ ሜዳ ላይ ስለሚያስመዘግበው ውጤት ግድ የሌላቸው ናቸው? እንዲህ ባለቤት ሆነው ብን የመጡት የሚል ስሜት ተፈጠረ። ከዛ በኋላ የተለያዩ ውሳኔዎች ሲወሰኑ የተለያዩ ውጤቶች ሲመዘገቡ የግሌዘር ቤተሰቦች ብዙ ግርም አይላቸው ቅርም አይላቸው። የደጋፊው የቁጭት የደጋፊው የውጤት ማጣትን ተከትሎ የሚፈጠር የመንገብገብ ስሜት፣ በንዴት የመንደድ ስሜት እነሱ ጋር ብዙም የለም። ስንታተረፍን ነው የነሱ ጥያቄያቸው። ለዚህ ደግሞ ቀደም ሲል የነበሩት የክለቡ የበላይ ኃላፊ በደንብ ተመችተዋቸዋል ነው ስለዚህ ማንቸስተር ዩናይትድ ትርፍ ይሰራል። እነዚህ ሰዎች ከትርፍ ይጋራሉ፣ ገንዘባቸውን ይዘው ይወጣሉ። በየውድድር አመቱ የማንቸስተር ዩናይትድ ውጤት እያጡ መምጣት ውጤት እያጡ መቀጠል ለግሌዘር ቤተሰቦች ትርፉ እስካልጎደለ ድረስ የማንቸስተር ዩናይትድ ትርፋማነት እስካልቀነሰ ድረስ ብዙም የሚቆጭ አይደለም። ማንቸስተር ዩናይትድ ውጤት ማጣት ብቻ ሳይሆን የልምምድ መስሪያ ስፍራው ካሪንግተን ላይ ያለው ስታንዳርድ በጣም ዝቅ እያለ መጣ የኦልትራ ፎርድ ደረጃ በጣም በጣም በጣም አዋራጅ በሚባል ሌቭል ዝቅ እያለ መጣ። ጣራው ያፈሳል። አይጦች ሜዳ ላይ እንደለባቸው ይገባሉ። ብዙ ብዙ ብዙ ምቾት የሚጎድላቸው ነገሮች መብዛታቸውን ራሳቸው የማንቸስተር ዩናይትድ ተጫዋቾች እንግዲህ እንደነ ክርስቲያኖ ሮናልዶ ያሉት አደባባይ ወጥተው እስኪናገሩ ድረስ 2009 ላይ ማንቸስተር ዩናይትድን ትቼው ሲሄድ የነበረው ነገር አድጎ ተለውጦ ተቀይሮ ዘመኑን የሚዋጅ ወይም ከዘመን ጋር የሚያቀራርብ ሆኖ አላገኘሁትም። እንደውም ይበልጦ ቀረብኝ ብሎ ነው ለፒርስ ሞርጋን ሲ ነግረው የነበረው ክርስቲያኖ ሮናልዶ። እና ማንቸስተር ዩናይትድ ወደ ኋላ እየተጓዘ ነው፣ የማንቸስተር ዩናይትድ አሁን ላይ ያለውን ነገር ሳየው ያስፈራል ብሎ ክርስቲያኖ ሮናልዶ ተናግሮ ነበረ። እንዲህ እንዲህ ያለው ነገር የማንቸስተር ዩናይትድ ደጋፊዎች በግሌዘር ቤተሰቦች ደስተኛ እንዳይሆኑ አድርጓቸዋል። በእኔ እምነት ይሄ ተፈጥሯዊ ነው። ምክንያቱም ለክለቡ ቢቆረቆሩ ክለቡን ከማሳደግ አንጻር፣ የክለቡን ክብር ከመጠበቅ አንጻር ማድረግ የሚገባቸውን ነገር አድርገው ቢሆን ኖሮ የማንቸስተር ዩናይትድ ደጋፊዎች የግሌዘር ቤተሰቦችን አሁን በሚጠሏቸው፣ አሁን በሚቃወሟቸው ልክ ባልተቃወሟቸው ነበረ። አሁን የግሌዘር ቤተሰብ አባል የሆኑ ሰዎች ቀሏቸው፣ ማንቸስተር ዩናይትድ በሜዳው በኦልድ ትራፎርድ ጨዋታ ሲያደርግ ወደ ሜዳው አይገቡም። ምክንያቱም ደጋፊዎች እነሱን ሲያዩ ይቆጣሉ። ደጋፊዎች እነሱን ሲያዩ የሚያሳዩት ባህሪ የሚያሳዩት ጠባይ የቁጣ የእልህ የንዴት ነው እና የሆነ ነገር ይፈጠራል የሚል ስሜት አለ። ስለ እነሱ የሚነገረው ነገር በሙሉ መልካም አይደለም። ስለዚህ ከአይን ራቅ ማለትን ይመርጣሉ፣ የግሌዘር ቤተሰቦች። ይህንን መንደርደሪያ ያነሳውበት ዋነኛው ምክንያት ሰር ጂም ራትክሊፍ ከሰንዴ ታይምስ ጋር በነበራቸው ቃለ ምልልስ ትኩረት ሰጥተው የተናገሩት የማንቸስተር ዩናይትድ ደጋፊዎች የግሌዘር ቤተሰቦች ላይ የሚያሳዩትን አይነት ባህሪ የሚያሳዩትን አይነት ጠባይ ወይም እንደ ግሌዘር ቤተሰብ ሰዎች እኔንም አቢውዝ ናድርግህ የሚሉኝ ከሆነ ክለቡን ጥቼላቸው ሄዳለሁ ብለው ተናገሩ። አንደኛው የሰር ጅም ራትክሊፍ ትኩረት የተሰጠው ንግግር ይሄኛው ነው። እንደ ግሌዘር ቤተሰቦች አቢውዝመንት የሚገጥመኝ ከሆነ እንዲህ ያለ ፐርሰናሊቲን የሚነካ ዝቅ የሚያደርግ ልቀበለው የሚቸግረኝ አይነት አቢውዝ መደረግ የሚገጥመኝ ከሆነ ክለቡን ለቅቄ እሄዳለሁ ብለዋል። የመጀመሪያው ከማንቸስተር ዩናይትድ ጋር የሚለያዩበት ምክንያት ይሄ ሊሆን ይችላል ነው። ሁለተኛው ምክንያት ማንቸስተር ዩናይትድን ለመለወጥ መስራት ያለብኝን ነገር በሙሉ ሰራል፣ ማድረግ ያለብኝን ነገር በሙሉ አደርጋል ነገር ግን ማንቸስተር ዩናይትድን ችዬ ተሳክቶልኝና ሆኖልኝ የማለውጠው ከሆነ ከማንቸስተር ዩናይትድ እወጣለሁ ብለዋል። ይሄኛውን መውሰድ ከባድ አይደለም። እሳቸው ምናሉ? አይሳካልኝም የሚል እምነት የለኝም። ነገሮች በጣም በጥሩ መስመር እየሄዱ ነው የሚገኙት። ስለዚህ የማንቸስተር ዩናይትድን ለውጥ ማየት ለሚፈልጉ ደጋፊዎች፣ በእርግጥ ማንቸስተር ዩናይትድን ለውጠን እናሳያቸዋለን። ይህንን እውን ማድረግ የሚያቅተን አይመስለኝም። ነገር ግን ካቃተን ሙጭጭ ብለን የባለቤትነት መብት ምናምን በሚባል ሰበብና ምክንያት ማንቸስተር ዩናይትድ ቤት ውስጥ የምንቆይበት ምንም አይነት ምክንያት አይኖረንም። ለቅቄ እሄዳለሁ ወይም ከባለቤትነት ስቴፕዳውን አረጋለሁ ነው እወጣለሁ ነው የሚል አስተያየት የሰጡት እንጂ እንደ ግሌዘር ቤተሰቦች ይህንን አይነት ጫና ይህንን አይነት ውግዘት እየተቀበልኩኝ ማንቸስተር ዩናይትድ ከቢዝነስ አንጻር ያዋጣል አያዋጣም እያልኩኝ አልቆይም ነው። ይሄኛውን በመልካም መውሰድ የሚከብድ አይመስለኝም ወይም በመልካም መውሰድ የሚያስቸግር አይመስለኝም። የመጀመሪያው ግን ትንሽ እንደ ግሌዘር ቤተሰቦች ከተቆጣችሁ እንደ ግሌዘር ቤተሰቦች አይነት ውግዘት የሚያጋጥመኝ ከሆነ ማንቸስተር ዩናይትድ ቤት አልቆይም፣ ትቼላችሁ ነው የሚሄደው የሚለው ያው ካልተሳካ ውግዘቱ የማይቀር ነው የሚሆነው። ይሄ ለማንቸስተር ዩናይትድ ደጋፊዎች ለእኔ አሪፍ ነው ነው ምለው፣ ምክንያቱም የግሌዘር ቤተሰቦችን የሚወቅሱትን ያህል ሰር ጂም ራትክሊፍን የሚያስወቅስ እሳቸውን አቢዩዝ የሚያስደረግ እሳቸውን በአደባባይ በይፋ የሚቃወሙበት ነገር ካገኙ ሲቃወሟቸው ሰውዬው ይወጣሉ። እንደ ግሌዘር ቤተሰብ ሙጭጭ ብዬ አልቀጥልም ነው። ለማንቸስተር ዩናይትድ መጥፎ ነው ብዬ አላምን። ሰር ጂም ራትክሊፍ ግን ወይ በእርግጠኝነት ማንቸስተር ዩናይትድን ለመለወጥ የሚያስቡት ሐሳብ እና የጀመሩት ሥራ በእርግጠኝነት የማንቸስተር ዩናይትድ ደጋፊዎች የግሌዘር ሰዎችን በሚያዩበት አይን እንደማያዩቸው የእርግጠኝነት ስሜት ተሰምቷቸዋል። ይህንን ያልኩበት ዋነኛው ምክንያት በንግግራቸው ውስጥ አብረው ያካተቱት ነገር ስላለ ነው። ያ ነገር ምንድን ነው? የማንቸስተር ዩናይትድ ደጋፊዎች በበጎ ባያዩኝ ችግር የለውም፣ ወይም የማንቸስተር ዩናይትድ ደጋፊዎች ዘንድ ዝነኛ ባልሆን ተወዳጅ ባልሆን ችግር የለውም። እሱን እቀበላል ምክንያቱም አንዳንድ የምንወስናቸው ውሳኔዎች፣ አንዳንድ የምናደርጋቸው ነገሮች ማሸነፍ ከመጀመራችን በፊት የማንችስተር ዩናይትድ ደጋፊዎች ስለ እኛ የሚሰማቸው ስሜት መልካም ላይሆን ይችላል። አንፖፑላር መሆን ወይም ተቀባይነት የሌለው መሆን ተወዳጅ አለመሆን ችግር የለውም እሱን ተቀብሎ ማስተናገድ እሱን እንዳመጣጡ መቀበል፣ ምንም ምንም ችግር የለውም። እንደውም አንደርስታንድ አደረገዋል የማንችስተር ዩናይትድ ደጋፊዎች ፍላጎት የማንችስተር ዩናይትድ ደጋፊዎች ጥያቄ ብዙ እንደሆነና ያ ጥያቄ ካልተመለሰ ደጋፊ ሊገባበት የሚችለው ስሜት ይገባኛል ብለዋል። ስለዚህ ስኖቶላ አባውት ቢንግ ፖፑላር ውደዱኝ አደለም፣ ተቀበሉኝ አደለም፣ የማደርገው ነገር በሙሉ ይግባችሁና አጨብጭቡልኝ አደለም ነገር ግን አብዩዝ ግን አታድርጉኝ። ይህንን ሲናገሩ ለምሳሌ የግሌዘር ቤተሰቦች ስቴዲየም መግባት ምርጫቸው አይደለም አይፈልጉም በቃ ከኔም ጋ ኮ የማንቸስተር ዩናይትድን 28.94 በመቶ ድርሻ መሸጥ ሲፈልጉ እኔ መግዛት ስፈልግ በጉዳዩ ላይ ስንደራደር ከዛ በኋላ በቃ ተገበያየን ገንዘቤን ከፈልኩ ያንን የባለቤትነት መብት አገኘው የእግር ኳሱን ጉዳይ የማስተዳደር ኃላፊነት የኛ ሆነ ከዛ በኋላ ኮ ብዙ አላገኘኋቸውም የግሌዘር ሰዎችን ነው የሚሉት ሰር ጅም ራትክሊፍ የግሌዘር ሰዎች በዚህ በዚህ መጠን በማንቸስተር ዩናይትድ ጉዳይ በማንቸስተር ዩናይትድ ጨዋታ ወቅት ስቴዲየም የማይገኙት በቅርብ የሚታዩ ሰው ያልሆኑበት ዋነኛው ምክንያት ከደጋፊዎች የሚገጥማቸው አቢውዝ መደረግ በጣም በጣም በጣም የከፋና የበዛ ስለሆነ ነው። እኔ ላይ እንደዚህ ያለ ነገር የሚሞከር የሚደረግ ከሆነ ክለባችሁን ትቼ እሄዳለሁ፣ ክለቡን ለቅቅ ይወጣለሁ የሚል አስተያየትን ነሰር ጅም ራትክሊፍ አሁን ነው ዜናው የወጣው። በነገራችን በጣም በቅርብ ሰዓት ነው ይሄ የተነገረው እና ለዚህ የሚኖረው የሰዎች አስተያየት እንዴት ያለ ይሆናል እየተከታተልን ወደ እናንተ የምናደርስ መሆኑን በእርግጠኝነት መናገር እንችላለን። የነሰር ጅም ራትክሊፍ ግሩፕ ማንቸስተር ዩናይትድን ቅድም በጠቀስነው መጠን በባለቤትነት ሲይዝ የመጀመሪያው ውድድር አመት ላይ ማንቸስተር ዩናይትድ ስምንተኛ ደረጃን ይዞ አጠናቀቀ። አሁን እንግዲህ አንድ አመት አካባቢ ሞልቷቸዋል። ማንቸስተር ዩናይትድ ያኔም ስምንተኛ ደረጃን ይዞ ሲያጠናቅቅ ከ34 ዓመት በኋላ ዝቅ ያለ ውጤት ያስመዘገበበት የውድድር ዓመት ነው ተባለ። በዘንድሮ የውድድር ዓመት እስካሁን ድረስ ቴንሃግ ለቀው አሞሪም በህዳር ወር ማንቸስተር ዩናይትድን ከያዘ በኋላ አሁን ማንቸስተር ዩናይትድ በደረጃ ሰንጠረዥ አስራ አራተኛ ነው። አስራ አራተኛ ሆኖ በዛው አካባቢ የሚጨርስ ከሆነ ከ1974 አራት ማንቸስተር ዩናይትድ ከሊጉ የተሰናበተበት የውድድር ዓመት በኋላ የማንቸስተር ዩናይትድ እጅግ የከፋ ውጤት ይሆናል። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በአውሮፓ እግር ኳስ ላይ ሊሳተፍ የሚችለው ያለምንም ጥርጥር ያለምንም ጥርጥር በዩሮፓ ሊግ ዋንጫ የሚያነሳ ከሆነ ብቻ ነው። እሱን ለማሳካት የሚቻለው ነገር በሙሉ መደረግ መቻል አለበት። እነዚህ ነገሮች ካልተሳኩ ለማንቸስተር ዩናይትድ ታሪክ መልካም ነገር አይሆንም። ግን በዚህ ምክንያት ብቻ የዩናይትድ ደጋፊዎች ሰውየውን አቢዩዝ ወደ ማድረግ ይገባሉ ተብሎ አይጠበቅም። ታሳቢ የሚያደርጋ የሚያደርጓቸው ነገሮች ይኖራሉ። የገናነት ስሜትም ይኖራል። ገናነት ማለት ገና ሁነ የተቀበሉት የራሳቸውን የሆነ እቅድ ያወጣሉ። የእግር ኳሱን ውጤታማነት ከፍ ለማድረግ በክለብ ደረጃ መስራት ያለ ባቸውን ስራ ሰርተው የሰሩት ስራን ውጤት ለማየት ኢቴክስ ታይም ጊዜን ይፈልጋል። ስለዚህ ያንን ታግሶ ለመጠበቅ አቅም ያጣሉ ተብሎ አይጠበቅም። ግን ይህንን የማንቸስተር ዩናይትድን የውጤት ማሻሻል የሚታገሱትን ያህል በግሌዘር ሰዎች ላይ እንደተቃወሙት ነ ራትክሊፍን የማይቃወሙት ይሆናል ብለን የምንገምተውን ያህል ከሜዳ ውጭ የሚወሰኑት ውሳኔዎች ግን እሳቸው ይህንን ለመቀበል ችግር የለብኝም ያሉትን አንፖፑላር መሆን ወይም ተወዳጅ አለመሆን ግን ጀምሯል። ይሄ ደግሞ በዋናነት ሜዳ ላይ ውጤት አጣን በሚለው ብቻ የመጣ አይደለም። ይልቁንም የእነዚህ የራት ክሊፍ ሰዎች የሚወስኗቸው ውሳኔዎች ስህተትም ያላቸው ናቸው እንደገና ደግሞ ተቀባይነትም የሌላቸው ናቸው። ለምሳሌ አራት መቶ ሀምሳ ሰራተኛን መቀነስ ተወዳጅ ሊያደርጋቸው አይችልም። ሁለተኛ ምሳሌ አሰልጣኝ ሰር አሌክስ ፈርጉሰንን ከአምባሳደርነት ሚና ውጪ ማድረግ ተወዳጅ ሊያደርጋቸው አይችልም። ሶስተኛ፣ የአሰልጣኝ ቅጥርና ስንብት፣ የስፖርቲንግ ዳይሬክተር ቅጥርና ስንብት ለዛ የሚከፈል ካሳ እና ያንን የካሳ ክፍያ ስለከፈልን ደጋፊ ላይ የትኬት ዋጋ እንጨምራለን የሚለው ጭማሪ አንድ ጭማሪ ሁለት እያለ የሚመጣው ነገር ተወዳጅ ሊያደርጋቸው አይችልም። ይሄ ዋጋ ጭማሪ ደግሞ ታዳጊዎች ላይም አፕላይ የሚደረግ ነው፣ ተግባራዊ የሚደረግ ነው። ጡረተኞችንም ታሳቢ ያላደረገ ነው፣ ሁላችሁንም ይመለከታል ብለዋል። እንደነዚህ ያሉት ነገሮች ተወዳጅ አያደርጓቸውም። ይህንን ሴንስ ያደረጉት ወይም ፊል ያደረጉት ይመስለኛል። ይሄ የማንቸስተር ዩናይትድን ወጪ ከመቀነስ አንጻር ጠቃሚ ነው ተብሎ በነ ሰር ጂም ራትክሊፍ በነ ኦማር ብራዳ የሚወሰኑት ውሳኔዎች የማንቸስተር ዩናይትድ ደጋፊዎች ጋር ያስማማቸዋል፣ ያግባባቸዋል፣ በአንድ ያስኬዳቸዋል ተብሎ አይጠበቅም። የምንወስዳቸውን እርምጃዎች የምናደርጋቸውን አንዳንድ ነገሮች ባትወዷቸው ችግር የለብንም። ይሄንን ስላደረግን እኛንም ባትወዱን ችግር የለብንም። አቢውዝ እናርጋችሁ ካላችሁ ግን ክለቡን ለቀን ለመሄድ እንገደዳለን፣ ነው ትልቁ የሰዓቱ ወሬ። የሰር ጂም ራትክሊፍ ሁለተኛው ማንቸስተር ዩናይትድን የሚመለከተው ጉዳይ አሁንም ሰጥ አገባ ነው። ሰጣ ገባ የሆነበት ምክንያት እንግዲህ በቅርቡ የሰር ጂም ራትክሊፍ ኢንተርቪው ላይ እሳቸው አንድ የተናገሩት ነገር ነበረ። ያሉት ነገር ምንድን ነው? የወጣባቸውን ዋጋ የማይመጥኑ ከልክ በላይ የሚከፈላቸው ለማንቸስተር ዩናይትድ በቂ ያልሆኑ ተጫዋቾች ቡድን ውስጥ አሉ ብለው ተናገሩ። እነማንን እንደሆነ በግልጽ ገሌ ገሌ ገሌ አላሉም። ነገር ግን የአንዳንድ ተጫዋቾችን ስም ጠርተዋል። ለምሳሌ እንትና ሲመጣ የለውም፣ እንትና ሲመጣ እኛ የለንም፣ እንትና ሲመጣ የተደረገው ነገር ብለው ስም ጠርተዋል። የነ ካዚሜሮን የነ አንቶኒን አይነት ስም የነ ራስመስ ሆሉንን ጠርተዋል። እነዚህ ከዚህ በፊት የነበሩ ሰዎች የወሰኗቸው ውሳኔዎች ናቸው። ማንችስተር ዩናይትድን ከፍተኛ ወጪ እንዲያወጣ አድርገውታል። እነዚህ አይነት ተጫዋቾች በየሳምንቱ የሚከፈላቸው ደሞዝ ይገባቸዋል ብዬ አላምንም ነው። ይሄ ያኔ በጣም አነጋግሯል። ብዙ ሰዎች አስተያየት ሰጥተውበታል። እነዚህ በስም የተጠሩትም ይሁን በስም ያልተጠሩት የወጣባቸው ወጪ የሚገባቸው አይደሉም። በየሳምንቱ የሚከፈላቸው ደሞዝ ይበዛባቸዋል። የሚከፈላቸውን ደሞዝ ያህል ክለባቸውን እያገለገሉ አይደሉም የተባሉት የማንቸስተር ዩናይትድ ተጫዋቾች ምን ሊሰማቸው ይችላል? ከክለቡ 28.94 በመቶ ባለቤት ነው። ይህንን የተናገሩት የእግር ኳሱን ጉዳይ እንዲያስተዳድሩ መብት ከተሰጣቸው ከሰር ጂም ራትክሊፍ አንደበት ነው። ይሄ የተነገረው የማንቸስተር ዩናይትድ ተጫዋች ለሆነ እንዲህ ባለ መንገድ ተጠቅሻለሁ ብሎ ለሚያስብ ተጫዋች ትርጉሙ ምን እንደሆነ ተጫዋቾቹ ምንም ስላላሉ ልናውቅ አንችልም። መገመት ብቻ ነው የምንችለው። ነገር ግን የክለቡ አምበል ብሩኖ ፈርናንዴዝ አስተያየት ሲሰጥ በሁለት ጉዳዮች ላይ ነው አስተያየት የሰጠው። አንደኛው ሰር ጂም ራትክሊፍ በተናገሩት በዚህ ጉዳይ ላይ ተመስርቶ ሀሳቡን አጋራ። እሱ የሚለው ምንድነው? ሰር ጂም ራትክሊፍ ይህንን ማለታቸው ለተጫዋቾች ምቾት እንደማይሰጥ ማንኛውም ተጫዋች ቢሆን የወጣብህ ወጪ የተጋነነ ነው ቢባል ደስ አይለውም። የሚከፈልህን ያህል እያገለገልክ አይደለም ቢባል ጥሩ ስሜት አይሰማውም። ስለዚህ ስለማንም ማንም ይበሉ የማን ሰር ጂም ራትክሊፍ የተናገሩትን ነገር በበጎ ለመውሰድ እንደ በጎ አስተያየት ለመቀበል ትክክል ናቸው ብሎ ሐሳባቸው ለመደገፍ የሚያበቃ ምንም ነገር የለም አለ። እንዲህም ብሎ ደግሞ ዝም አላለም። ብሩኖ ፈርናንዴዝ ብሩኖ ፈርናንዴዝ ቀጠል አደረገና ክለቡ አይደል እንዴ አምኖ ውለታውን የሰጣቸዋል ኮንትራቱን የፈረመላቸው ኮንትራቱን ያቀረበላቸው ክለቡ አደለ ወይ? ወደ ማንቸስተር ዩናይትድ ሲመጡ ወይ በማንቸስተር ዩናይትድ ቆየተው እንደገና ውላቸው ሲራዘ ማንቸስተር ዩናይትድ አምኖባቸው እነዚህን ልጆች የራሴ የማደርገው ይሄንን ያህል ገንዘብ ከፍዬ በየሳምንቱ ይሄንን ያህል ደግሞ ሰጥቻቸው ነው ብሎ ክለቡ አምኖ ያደረገውን ነገር አሁን ተጫዋቾቹን ብቻ መውቀስ ትክክል አይደለም፣ ተገቢም አይደለም። በተጫዋቾቹም አእምሮ ላይ የሚፈጥረው ስሜት መልካም ይሆናል ብዬ አላስብም። ስለዚህ ክለቡ አምኖበት ያደረገው ነገር ተጫዋቾቹን ተወቃሽ የሚያደርጋቸው ወይም ስለ ተጫዋቾቹ በአደባባይ የሚያናግር ሆኖ አላገኘሁትም ብሎ የሰር ጂም ራትክሊፍን አስተያየት ለመውሰድ ለመቀበል፣ ኢንተርቴይን ለማድረግ እንደሚቸግረው ተናገረ። በኋላ በዚህ ጉዳይ ላይ የምንሰጠው አስተያየት ስላለኝ የችኛዋን ሀሳብ በደንብ ውሰዷል። ስለዚህ ብሩኖ ፈርናንዴዝ የቡድን ጓደኞቹን ተከላከለ ማለት ነው። ለቡድን ጓደኞቹ የተከላከለላቸው የክለቡ ከፊል ባለቤት ሰር ጂም ራትክሊፍ በዛ መንገድ ለማንቸስተር ዩናይትድ የማይመጥኑ ያሏቸውን ተጫዋቾች በተመለከተ የሰጡት አስተያየት ተገቢነት የለውም። ክለቡ አምኖ ወዶ እና ፈቅዶ ነው ኮንትራት ያስፈረማቸው፣ አምኖ ወዶና ፈቅዶ ነው ኮንትራት ያራዘመላቸው። ስለዚህ ማንም ሊወቀስ የሚችልበት ምክንያት የለም ነው የብሩኖ ፈርናንዴዝ ሀሳብ። ይሄ ትክክል አይደለም ብሎ በሰር ጂም ራትክሊፍ ላይ ያለውን ተቃውሞ አሰምቷል። ሁለተኛ አስተያየት የሰጠበት ጉዳይ ምንድን ነው? አይ እንደዚህ የሚናገር ከሆነ ብለው ምን ጠየቁት? ሮይኪን አንተን በተመለከተ ተናገረ፣ ሮይኪን የተናገረውን ነገር እንንገረ አሉት። ምንድን ነው ያለው ሮይኪን ማንቸስተር ዩናይትድን ባምበልነት የሚመራው ብሩኖ ፈርናንዴዝ ጥሩ ተጫዋች ነው፣ ጥሩ ክህሎት አለው እንደ ተጫዋች በቃ አሪፍ እስኪ ላለው ይህን እንቀበላለሁ፣ አለ። እንደ መሪ ግን በጣም ብዙ ክፍተቶች አሉት፣ በጣም ብዙ ጉድለቶች አሉት የሚል አስተያየትን ሰጠ። ጥሩ መሪ ግን አይደል የሚል እንደ ሊደር ግን የሊደርሽፕ ኳሊቲ ይጎለዋል ብሎ የተለያዩ አስተያየቶችን ሰጥቶ፣ ብሩኖ ፈርናንዴዝን በተመለከተ የተናገረው ነገር በሮይ ኪን ላይ በጣም ከፍተኛ ተቃውሞ አስነስቶ እንደነበረ እኛም የራሳችንን አስተያየት ሰጥተን እንደነበረ የምታስታውሱ ይመስለኛል። አሁን በዚህ ጉዳይ ላይ መልስ ሲሰጥ ግን ቅድም ራትክሊፍን እንደ ተጋፈጠው አይነት ነገር አልተናገረም። ብሩኖ ፈርናንዴዝ እዚህ ላይ ነው በኋላ አስተያየት እሰጣለሁ ያልኩት እኔ። አሁን እሱ የሚለው ነገር ምንድን ነው? ሁሉም ሰው የራሱ የሆነ አመለካከት የራሱ የሆነ አረዳድ አለው አመለካከቱን ደግሞ በነጻነት የመግለጽ መብት አለው እሱን የማክበር ግዴታ አለብኝ አለ ሮይኪን የሚናገረውን ነገር በንግግር በቃላት ላሳምነው ምንም አይነት ሙከራ ማድረግ አልችልም ሮይኪን በነገራችን ላይ ማንም ሰው ቢሆን የሚኮራበት ማንም ሰው ቢሆን ምሳሌ የሚያደርገው በጣም ጥሩ መሪ ነው በመልበሻ ቤታችንም በእንግሊዝ ፕሪምየር ሊግ የሚጫወቱ የሌላ ክለብ ተጫዋቾችም፣ ሁሉም ሰው በሙሉ የሚያከብረው ተጫዋች ነው ሮይኪን። ሮይኪን የራሱ የሆነ አመለካከት አለው። እኔን በተመለከተ የተናገረው ነገር ጥሩ አይደለም፣ ጥሩ አስተያየት የለውም። በአጋጣሚ ስለ እኔ ስለ እኔ በአጋጣሚ ጥሩ አያስብም። በቃ ያንን እንዳለ ነው የምቀበለው የሚል አስተያየት ሰጠ። ነገር ግን አንድ ጥሩ ነገር ብሩኖ ፈርናንደዝ የተናገረው ምንድን ነው? ሁሉም ሰው አንድ ነገር የሚያደርግበት የራሱ የሆነ መንገድ አለው። የራሱ የሆነ አተገባበር፣ የራሱ የሆነ አፈጻጸም አለው። የሮይኪን መንገድ አለ፣ የብሩኖ ፈርናንደዝ መንገድ አለ። ማንንም ኮፒ አላረግም። ሮይኪን እንዲህ ነው ቡድን የሚመራው ብዬ እንደ ሮይኪን ቡድን ልመራ አልችልም። የራሴ የሆነ መንገድ አለ። ይሄ የራሴ መንገድ ሮይኪንን ላይጥመው፣ ለሮይኪን ላይመቸው፣ ሮይኪን በጓ አስተያየት የማይሰጥበት ሊሆን ይችላል ያንን ተቀብዬ እጓዛለሁ። ማንንም ለማሳመን ማንንም ዓይን ለመሙላት ብዬ የማደርገው የተለየ ነገር የለም። ነገር ግን ለእያንዳንዱ ነገር የሚሰጠኝን ትችት የሚቀርብብኝን አስተያየት ከግምት ውስጥ አስገብቼ የምቀበለው ከሆነ ለማሻሻል ማድረግ ያለብኝን ነገር በሙሉ አደርጋለሁ ነው የሚለው። ይህንን የሚናገረው ብሩ ነው፣ ፈርናንዴዝ ነው። ከክህሎት አንጻር እንዲህ እንዲህ ያሉ ክፍተቶች አሉበት ከተባለ እናምቀበለው ከሆነ እሱን ለማሻሻል እሞላለሁ። ከሊደርሺፕ አንጻር አሉበት የሚባለውን ክፍተት ሰምቼ የማምንበት ከሆነ ለመሙላት እሞክራለሁ። በቃላት አይደለም። በቃ ማሻሻል ያለብኝን ነገር አሻሽዬ የሚባሉኝን ነገሮች ወይም የሚነገሩብኝን ነገሮች በተግባር አሻሽዬ ሙሉ ሆኜ ለመቅረብ ጥረት አደርጋለሁ የሚል አስተያየትን ሰጥቷል። ሁለቱ ነገሮች ስለተለያዩብኝ ነው አስተያየት እሰጣለሁ ምለው ሰርጅም ራት ክሊፍ ሲሆኑ የቡድን ጓደኞቹን በተመለከተ ምክንያቱም ሰርጅም ራት ክሊፍ ብሩኖ ፈርናንዴዝን በተመለከተ በቃ አድንቀው ለመጨረስ ነው የተቸገሩት። በመጀመሪያው ኢንተርቪያቸው የሚገርም ተጫዋች ነው ብለዋል። የሚገርም ካፕቴን ነው፣ የሚገርም ተጫዋች ነው፣ እሱ ስላለን እንደሰታለን ብለው የሱን ኳሊቲ አፕላውድ አድርገው ነው የተናገሩት። የቡድን ጓደኞቹን በተመለከተ የተናገሩት ነገር ግን ቅድም በነገር ናቸው መንገድ መልስ ሰጠ። እሱን ስለተመለከተው የሮይ ኪን አስተያየት ግን ጨዋ ሆኖ ነው እየቀረበውና ይሄ ማለት ይሆን ለብሩኖ ፈርናንዴዝ ሊደር መሆን ማለት ስለ ራስ ሲከላከሉ እየቆዩ ስለ ቡድን ጓደኞች ግድ አለማጣት ማለት ሊሆን ይችላል። ስለ ራሱ ግድ አልሰጠውም፣ ሮይ ኪን የተናገረው ነገር ግድ አልሰጠውም። እንደውም ተቺውን ሮይ ኪንን ሪስፔክት አድርጎ ነው መልስ የሰጠው። ሰር ጂም ራትክሊፍን በተመለከተ ግን የቡድን ጓደኞቹን አስመልክቶ የተናገሩትን ነገር ግን ቅድም ባልነው መንገድ ሀሳብ ሰጠበት ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በጣም በጣም በጣም ብዙ ነገር ማለት ነው በጣም ብዙ ነገር ማለት ነው። ምክንያቱም ባለፉት ስድስት ጨዋታዎች ስድስት ጎል አግብተዋል ለማንቸስተር ዩናይትድ። ማንቸስተር ዩናይትድ ባስቆጠራቸው ያለፉት 13 ጎሎች ውስጥ በአስራ አንዱ ላይ ተሳትፎ ያደረገ ነው። እንደ ሮይኪን ያሉ የቀድሞ የክለቡ አምበሎች እና ተጫዋቾች በተጫዋቾች ላይ የሚሰጡት አስተያየት አላደከመው፣ ምናልባትም አበርትቶታል። ምክንያቱም ሮይኪን ሀሳቡን ከሰጠ ወይም ትችቱን ካቀረበ በኋላ ማንቸስተር ዩናይትድ በተለያዩ ጨዋታዎች በተለያዩ ተጋጣሚዎቹ ለ13 ጎል ሲያገባ ሥራ አንዱ ላይ በማግባት እና ሲስት በማድረግ ተሳትፎ አለው። እግሮ አለበት ወይም እጁ አለበት፣ ተሳትፎ አለበት። ሁለት ጎል ነው እሱ ስሙ ማይጠራበት ጎል ማንቸስተር ዩናይትድ ያገባው ካለፉት 13 ጎሎች፣ ባለፉት ስድስት ጨዋታዎች ደግሞ ስድስት ጎል አግብቷልና ብሩኖ ፈርናንዴስ ሜዳ ላይ በጣም በጣም በጣም ሸጋ እንቅስቃሴ እያሳየ ነው የሚገኘው። ከሜዳ ውጭም ደግሞ እንደዚህ ባለ መንገድ የቡድን ጓደኞቹ ተረጋግተው በማንቸስተር ዩናይትድ ውጤታማነት ላይ የሚችሉትን እንዲያደርጉ የራሱን የሆነ የድጋፍ አስተዋጽኦ እያደረገላቸው ይገኛል። ይሄ እንግዲህ ማንቸስተር ዩናይትድን በተመለከተ አሁን በጣም በቅርብ ሰዓት የወጡ መረጃዎች ናቸው። ከዛ ውጪ ትንሽ ቆይተን ደግሞ እንመለሳለን። ስንመለስ የምናነሳው ቼልሲ አልተቻለም። እንግዲህ ጂዮቫኒ ኩዌንዳን ለ2026/27 የውድድር ዓመት እንዳስፈረመ ሰምተናል። አሁንም አዲስ ስምምነት ደርሷል። አሁንም ስምምነቱ ከስፖርቲንግ ሊዝበን ጋር ነው። ክለቦች ገና ከወዲሁ ራሳቸውን በዝውውር ለማጠናከር የሚያደርጉት እንቅስቃሴና የሚያደርጉት ጥረት ትኩረት ስቧል። አርሰናል ከዚህ አንጻር ምን እያሰበ ምን እያደረገ ነው የሚለውን እናነሳለን። በጣም ብዙዎቻችሁ በጉጉት የምትጠብቁት የቡካዮ ሳካ መቼ ወደ ጨዋታ ይመለሳል የሚለውን ጉዳይም ቀጠል አድርገን ከትንሽ ቆይታ በኋላ ይዘንላችሁ ሰዎቻችሁን እመጣለን። በያላችሁበት እጅግ አስደሳች ጊዜ ማሳለፋችሁን ቀጥሉ። ታዲያ ሰብስክራይብ አድርጎት ሊንኩ ለሌሎች ማጋራታችሁን እንዳትረሱ። ለስካሁን ድጋፍ እያመሰገንን ቆይተን እንደምንመጣ አረጋግጠን ሰላም እንድትውሉ ተመኝተን ለአሁን እናብቃ። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። 2010.